በደቡብ ኢትዮጵያ ክልል ቡርጂ ዞን ደጋማ አካባቢ ስንዴ፣ ገብስ፣ ድንች እና የእንሰት ውጤቶች ይመረታሉ። በዞኑ በያዝነው ዓመት 2500 ሄክታር መሬት በስንዴ መሸፈኑን የሚያነሱት በግብርና መምሪያ ከፍተኛ የአዝርት ባለሙያው ቦጋ ለጅራ የእንሰት ምርትም ለአርሶ አደሩ የገቢ ማግኛ እንደሆነ ይጠቅሳሉ። በስፋት ስንዴ ከሚመረትባቸው አካባቢዎች ውስጥ ይሄ ቅብሌ ወይም የሆነው ቅብሌ ይጠቀሳል። ሌሎችም ቀበላቶች በተለይ ደጋ ከዳሎ ጀምሮ የበኖ ላድሼና አላሜ የሚባሉ አራቱ ቀበላት አሉ። ደጋ የሚባሉ በስፋት ስንዴ እንሰትና ድንች የሚመረትበት ቀበላት ናቸው። ከዚህ በሰፊው ደግሞ እንሰትና ስንዴ እዚህ ቀበሌ ይመረታል። ፖተንሻል ወይም አቅም ያለው ቀበሌ ተብሎ የሚጠቀሰው ቀበሌ ይሄ ነው። በዚህ አመት ከ2500 አካባቢ ሄክታር ነው በስንዴ የተሸፈነው። ይሄ ቀበሌ ነው አንዱ። ሰፊም ቦታ የሚይዘው ይሄ ቀበሌ ነው እና ከዛ ባሻገር ደግሞ እንሰት አለ። እዚህ ቀበሌ ላይ እንዳያችሁት እንሰት እንደ ዞናችን በአጠቃላይ ወደ ከ6 ሺህ በላይ ሄክታር በአጠቃላይ እንሰት የተሸፈነው። በያዝነው አመት አርሶ አደሮቹ የተሻለ ምርት እንደሚጠብቁ ይናገራሉ። ለዚህም የምርቱ አያያዝ ቅድመ ግምታቸውን አጠናክሯል። በፊት ከሁለት አመት ማለት በፊት አንድ ኩንታሌ ድንች ተክለን እስከ ሀያ ኩንታል ድንች አግኝተን፣ ከዛ ቀጣይ አመት ደግሞ ወደ ስምንት ኩንታሌ ተክለን በሁለት ጥማድ እስከ መቶ ኩንታል አግኝተናል። አሁን ደግሞ በአስራ ስድስት ጥንድ መሬት በሁለት ተክታር ማለት ሰርተናል እስከ ሶስት መቶ ኩንታል እናገኛለን ብለን እናስባለን። አንደኛ እንሰትም ይተክላሉ ደግሞ ስንዴንም ይመርታሉ። እንሰትማ ለቤት እንጠቅማለን። ከእንሰት የሚወጣ ቡላም አለው ደግሞ ቁጭ እንትን ወርቄም አለው። ያንን እንጠቅማለን። በስንዴ ዙሪያ ስንሄድ፣ ያው እንግዲህ ስንዴን ይመርታሉ። ያ ስንዴ ቢያንስ አንድ 15 ኩንታል ነው የማገኘው በያመት። የሚኖረው እዚ የበኔው ቀበለ ውስጥ እኖራለሁ እና እንዳልኩት የበኔው ቀበለ ቁሮ ቀበለ ውስጥ ነው የሚኖረው በብዛት የምንመርተውና የምንጠቀመው እንደምታየው እዚህ ወታችሁ እያያችሁ እንደሆነ ይታወቃል። ያው እንሰት ችግኞችም አሉ። እንሰቱን አንዱን ንቅለን ከውስጡ ሚወጣ ቡላ አለ ለቤታችንም እንጠቀማለን። ስለዚህ እንደዚህ እንደዚህ አይነት ጥቅሞችን ከእንሰት ግን እናገኛለን። የምርት ተረካቢ እጦት የድካሙን ያህል ገቢ እንዳያገኝ እንቅፋት መሆኑን አልሚው አርሶ አደር ያነሳል። የቡርጂ ዞን አስተዳዳሪ ዳኘ ሂዶ አዲስ የተመሰረተው ዩኒየን ይህንን ችግር ይፈታል ይላሉ። ካመረትን ወዲህ ለገበያ ማቅረብ በምንፈልግበት ሰዓት ተቀባይ ያለንም ገበያ ስስራ ደግሞ ስራ ልሰራ ይገባል ግን አጋጣሚ ሆኖ እስካሁን ዩኒየንም እኛ አካባቢ አልነበረም። ዘንድሮ እንግዲህ ዩኒየንም አንድ አቋቁመናል። ስለዚህ አርሶ አደሩን ምርት ሰብስቦ በጋራ ሆኖ ወደ ተመለከተው አካባቢ ገበያ ያደርስ ያስፈልጋል። ስለዚህ ደግሞ የገበያ ሲስሩን ባጓ መስራት ያስፈልጋል። ለዚህ እኛም እንደ ዞን የክልል መንግስትን በጋራ ሆነን የምንሰራቸው ስራዎች ናቸው ብዬ ማስቡ። እንደ አካባቢ ደግሞ ተወሰነ አሁንም ገበያ ላይ ተጥኖ ይፈጠራል ብዬ ማስቡ። የመሰረተ ልማት ጉዳይ በተለይ ቅድም መነሻ ላይ እንዳልኩ የአካባቢ ትንሽ ማዕከላዊ ከተማ ትንሽ ራቅ ያለ ስለሆነ የመንገድ መሰረተ ልማት በጣም ችግር አለ። ይሄ ሟላልን አርሶ አደሩ ደግሞ ቅድም ያልናቸውን የቴክኖሎጂ በአግባቡ ቢጠቀም ይሄ ምርት ለደቡብ ክልል ብቻ አይደለም ለኢትዮጵያ ንበቃ ነው። የመንገድ የመብራትና የኔትወርክ አለመኖር ምርት በአግባቡ እንዳይወጣና አምራቹን ላላስፈላጊ ወጪ መዳረጉን የሚያነሳው የግብርና ባለሙያ ቦጋለ ጅራ መንግስት ለገጠር ቀበሌያት መሰረተ ልማት ትኩረት ቢሰጥ ባይ ነው። ምናልባት እዚ አካባቢ ያው እንዳያችሁት እንግዲህ ሪሞት ኤሪያ ነው። ኔትወርክ የለም። መብራት የለም። ያው የመንገድ ችግርም እንዳይ ነው ነው በእርግጥ መንግስት አሁን በቅርቡ የጀመራቸው ነገሮች አሉ። መብራትም ቢያቅርብ ጊዜ ጀምሮ አሁን እንግዲህ ጥናት መጀመሩን በሚዲያ ላይ ሲለቀቅ አይተናል። ሌላ ደግሞ መንገድን በቅርበት ጀምረዋሉ። ጥሩ ነው፣ የሚበረታታ ነው። እንግዲህ እንዳያችሁት ምንም አይነት ነገር ግንኙነት የሚያደርጉበት ነገር የለም። አሁን ምርት አንዳንዴ ምርት አውጥቶ ይቸገራሉ። በነገራችን ላይ ከዚህ ስድስት መቶ ብር ለሞተር ከፍሎ ኩንታል ሰማ ያደርሳሉ። ዱክ እንግዲህ አስራ ምናምን ኪሎ ሜትር ነው። ስድስት መቶ ብር ለኩንታል ያወጣሉ። ስለዚህ መንግስት አሁን የጀመረውን በጥሩ ሁኔታ የመንገድ ሁኔታ ሌላ ደግሞ የመብራቱን ችግር ቶሎ ቢፈታ፣ ኔትወርክ አንድ ቀን እኛም ደውለን ነበርን ተለቀቀ ስባል በጣም ደስ ብሎን ነገር ግን አሁን የለም። ስለዚህ መንግስት ትኩረት መሰጥ መቻል አለበት። በቡርጂ ዞን 85000 ሄክታር መሬት በተለያዩ ሰብሎች ተሸፍኗል።